የዜጎችን ህይወት በብርቱ እየቀየረና ያለን አቅምን በሚገባ እያሳያለ ተግባር ነው የሌማት ትሩፋት ኢኒሽቲቭ። ይሄ የለውጡ አንዱ ትሩፋት እንደሆነ የሚነገርለት እንቅስቃሴ ዛሬ ላይ ለበርካታ ኢትዮጵያውያን ተስፋ ሆኗል። በከምባታ ዞን ቀዲዳ ጋሜላ ወረዳ ጆሬ ቀበሌና ዱራሜ ከተማ አስተዳደር ዘራሮ ቀበሌ የሚኖሩት ወይዘሮ ቲራሜ ሎዳሞና ወይዘሮ ቦጋለች ወልደሰንበት ደግሞ የዚህ ትሩፋት አንድ አካል ናቸው። ወደዚህ የከብት እርባታ ከመግባቴ ቀደም ብሎ ዝርያቸው ያልተሻሻሉ ከብቶች ነበሩ። እነዚህንም ዝርያቸውን በመቀየር የተሻለ ምርት እንደሚሰጥ ማድረግ ተችሏል። በዚህ ምርትም ከቤቴ አልፎ ለሌሎች እየተረፍኩ እገኛለሁ። የሚታለቡ ብቻ ስድስት አሉኝ በአሁን ሰዓት ማለት ነው። ስድስት ከብቶች አሉኝ። እንደገና ደግሞ ጥጆች የደረሱ ስድስት አለኝ የሴቶችን ተጠቃሚነት እያረጋገጠ የሚገኘው የሌማት ትሩፋት በተለይም በከምባታ ዞን ይህ በጉል እየተንጸባረቀ ይገኛል። በዚህም የወተት አቅምን ከመጠቀምና ገቢን ከማግኘት ረገድም አያሌ አበርክቶ ለእነ ወይዘሮ ቲራሜና ቦጋለች እያጎናጸፈ ይገኛል።

እርግዝና ካላቸው ደግሞ እስከ 21 ሊትር አገኛለሁ። ገባ ሰባት ሰባት ሰባት አገኛለሁኝ። በዞኑ ያለውን የዳልካ ከብትና የተሻሻለ ዝርያ ያላቸውን ከብቶች በመጠቀም የወተት አቅምን ለማሳደግ በርካታ ስራዎች መሰራታቸውን የተናገሩት የከምባታ ዞን ግብርና መምሪያ የእንስሳትና ዓሳ ሀብት ዘርፍ ኃላፊ አቶ መለሰ ገብሬ በዚህም የወተት መንደርን በመፍጠር በርካታ ምርት መገኘቱን ተናግረዋል። በዚህ አመት ከ109000 በላይ ቶን የወተት ምርት እናገኛለን ብለን አቅደናል። ከዛ ውስጥም ከ70 በላይ ከ70000 በላይ የወተት ምርት ማምረት የቻልንበት ሂደት ነው ያለውና እነዚህም ደግሞ ያው አጠቃላይ እንደሚታዩትም ከፍተኛ የሆነ ምርት ነው እየሰጡ ያሉት በአማካይ ያው ከ20 እስከ 29 ድረስ በአማካይ ይታለባሉ። ይከለሉ ድህነትን በቤተሰብ ደረጃ ማሸነፍ እንዲቻል እቅድ ተነድፎ እየተሰራ መሆኑን የተናገሩት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእንስሳትና ዓሣ ሀብት ልማት ዘርፍ ኃላፊው አቶ እያሱ ተረፈ በዚህም አቅምን ማሳደግ ስለመቻሉ አንስተዋል። ሌማት ትሩፋቱ ሲጀምር አጠቃላይ ክልላዊ የወተት ሀብት ልማት ወይም ወተት ምርቱ 321 ሚሊዮን ሊትር ነው የነበረው። አሁን ኦልሞስት 691 ደርሰናል። ይሄ አጠቃላይ ሲታይ የወተት ሀብቱ ሲታይ በእጥፍ ነው ያደገው፣ ከእጥፍም በላይ ነው። ኦልሞስት በአራት አመት በሌማት ትሩፍት እናሳካለን ካለው አንጻር ወደ ሀምሳ ሚሊዮን አካባቢ ሊትር ነው የሚቀረን። ይሄ በጣም ውጤታማ ስራ እንደሆነ ያሳያል። የባለሙያ ዝግጁነት፣ የአመራር ዝግጁነት ይፈልጋል። እንደ ክልላችን ትልቅ የአመራር ትኩረት ነው ለዚህ ስራ የተሰጠው። ዛሬ ባለንበት በዚህ ቀበሌም ጭምር ዘራሮ ቀበሌም ጭምር በዚህ አሁን የምናየው አንዱ ድህነት የተሸነፈበት ቤተሰብ ላይ ነው። ይህንን እያየን ያለ ነው። በዚህ ተግባር የሴቶችን ተጠቃሚነት ማረጋገጥ መቻሉን ያነሱት ኃላፊው ይህም የተከናወኑ ስራዎች የመጣ ውጤት መሆኑን አንስተዋል። ትክክልም በተጨባጭ ጨቢጠ የሚታየው በአይኔ ቀምሰ የሚታየው ተመግበ የሚታየው ነገር እንጂ ወሬ አይደለም። በነገራችን ላይ ይሄ በትክክልም በአርሶ አደር ደረጃ ህይወት እየቀየረ ያለ ትልቅ ትልቅ ተግባራት ናቸው። በእንስሳት ዘርፉ ላይ እድሉን ቀጥለንም ይሄ በቃን ማለት አይደለም። አሁንም ፖቴንሻሉ ከፍተኛ ነው። ይህም ፖቴንሻል ያልተደረሱ አካባቢዎች ላይ ጉለት ያለባቸው አካባቢዎችን በአግባቡ እየገመገምን ተደራሽ ለማድረግ በልዩ በቢሮ እንደ ክልልም አቅጣጫ ተሰጥቶን በሰፊው እየሰራን ያለንበት ሁኔታ እንዳለ ለማንሳት ነው።